የወይዘሮ ዝናሽ ልጅ ከቤት ገባ። ናሆሚ እና እስከ አባቷ ከቤት ወጣች። አዲስ አዲስ ነገር ተፈጥሯል። እንግዲህ በናሆም ደራማ ላይ በጣም አዲስ አዲስ ነገር ተፈጥሯል ማለት ነው። እንግዲህ የናሆሚ እህት የናሆሚን እህት የወይዘሮ ዝናሽ ልጅ አፈቀረችው። የዝናሽ ልጅ እንግዲህ ልጇን አፍቅረዋለች፣ ወንድሟን ማለት ነው። አንቺ ልጅ አስተያየት የተሻለ አማረኝም፣ ባየው ምን ችግር አለ? የጓደኛ ልጅ ነው ብለሽ የለ እንዴት ታጣለች? ከዛ እንደዛ እየተባባሉ እያለ ወይኔ ናሁሜ ከዚህ ባትወጣ ይሻል ነበረ፣ ይልቅንስ ሌላ መፍትሔ ትፈጥርልኝ ነበረ ትላለች። ከዛ እንደዛ እየተባባሉ እያለ አምራን እና ናሁም ታረቁ። ይቅርታ አድርጌልሻለሁ በይቅርታዬ እንድትጸጸት እንዳታደርገኝ እላታል። ማለት ነው። ከዛ በኋላ አላመንክበትም እንዴ? ከዚህ በኋላ ምንም አይነት ስህተት አልሳሳትም። ብቻ እንኳን አንተ ከልብ ይቅርታ አድርግልኝ እንጂ ከዚሁ ደግሞ ቶሎ ብለህ እኔ ይቅርታ አድርጌላታለሁ፣ ባለቤቴን ከቤት እንድትገባ እፈልጋለሁ፣ ብለህ እንድንጋባ እፈልጋለሁ ትላለች። እንዲ አሁንም ከመጋባቱ ላይ ነው። እንደ ያለሽው አንቺ ልጅ ትላለች። ግን እሷ ልጅንም አላረገዘችም፣ አምራን። ልጅም አላረገዘችም አውቃ እሱን ለማጥመድ ብላ ሆን ብላ ያደረገችው ነገር ነው እንጂ አምራን አላረገዘችም ማለት ነው። ምክንያቱም በባለፈው ክፍል ሰምታችሁ ከሆነ አንቺ አሁንም ፍቅር ያለብሽ አይመስለኝም ከናሁም ብር እንጂ ብሏታል ኤርሚያስ ማለት ነው። ኤርሚያስ እንደዚያ ሲላት ከዛ አሁንም ፍቅርማ እድሜ ላንተ በአንተ ጊዜ ቀረ እንጂ የምፈልገው ገንዘብ ነው ብላለች አምራን። አምራን እንግዲህ እውነቱን አፍርተዋለች ለኤርሚ ማለት ነው። አረ በጣም ይገርማል እና አላረገዘችም ኢዴንም የለም ምንም የለም ምንም የለም በቃ ምክንያቱም አላረገዘችም ያውቃኑ አርግጅ ያለው ያለችው ለምን መግባት ስለፈለገች ከዛ ይልቅ እውነት ናሆም ናሆሚን ከአባቷ ጋር እዛ ቤት ወጡ አይደለ ትለዋለች ለናሆሚ ናሆም ደሞ ምነው አንቺ እስካሁን እዚች ልጅ ጋራ ትኩርት ያለች ሳወሷ ወታለች ግን ደግሞ ከእኔ ጋር ረዳት ሆና ልትሰራ ነው ስራ ድርጅቱ ጋር አብረን ነው የምንሰራው እናሷ ሲላት እንዴ ምን እኔን አግባኝና እንጋባና ቤተሰብ እኔ እናንተን አብረን መስራት ያለብን እንጂ እሷማ አትሰራም ከድርጅቱ፣ ትለዋለች ማለት ነው። እዚህ በኋላ ድጋሚ አባቴን ማስቀየም አልፈልግም። ከፈለግሽ እኔ በምልሽ ሀሳብ ብቴሽ ከሆነ ትሄጃለሽ፣ ካልሆነ ግን በይቅርታ ማድረጌ እንድትጸጸት አታድርጊኝ ይላታል። ማለት ነው እኮ እንድትጸጸት ፈልጌ አይደለም፣ ግን እኔ ከእሷ ጋር ማለትም ናሆም ጋር እንድትሆን አልፈልግም ብዬ ነው ትለዋለች ማለት ነው። ከዛን ይመለሳለሁ ወደ ዝናሽ ልጅ። ዝናሽ በጣም ተጨንቃለች። በጣም በጣም በጣም በጣም ከብዷታል ማለት ነው። አቶ ላይ ኮመ ይሄ የጓደኛ ልጅ ያልች ለምን መጣ እንዴት መጣ እያለ በጣም እያጨናነቃት ነው። ለምንድን ነው እሙታለች እናቱ ትለዋለች ማለት ነው። ወይኔ ይሄ ነገርስ፣ በኋላ ላይ ሲያውቅ አቶ ላይ ኮን ሲያውቅ ምን ይፈጠራል? ሚስኪን ወይዘሮ ዝናሽ ከቤት ለመባረር ዝግጁ ነሽ ዝግጁነትሽን ጨርሰሻል። አቶ ላይኩን የሚያደርገው ልጇ እንደሆነ እንዳው ካወቀ፣ እኔ ሰው እጠላለሁ ወይ? የልጆቹ ወንድም አይደለም ወይ? ለምን እውነቱን አልነገርሽኝም? ለምን ልጅሽ እንደሆነ ኔ ያክል ጎረምሳ እንዳደረሽ ለምን አልነገርሽኝም? በመጀመሪያ ላይ ይሄ ልጅ የናሆም ትልቅ ነው ወይስ የናሆም ትንሽ ነው? እንዴት ነው የወለድሽው? ማግጠሽብኝ እንደሆነስ በምን አውቃለሁ? አንቺማ ሰው የምትጠይ ሰው አውሬ የሆንሽ የራስሽን ጉድ አስቀምጠሽ ነው ይልና ላይኩን በጣም ይናደድባታል ማለት ነው። አቶ ተሰማም ይሄን ጉድ እደርስበታለሁ ይላል ማለት ነው። ኖሃሚን ግን አውቃለች። ይሄ አባዬ አሁን ይቅርታ አድርገህልኛል በሰላም እየኖረን ነው ትለዋለች ለአባቷ። ኖሃሚን አዎ ልጄ እየኖረን ነው። ግን ምንድን ነው ወይዘሮ ዝናሽ ከአንቺ ጋር እንደዚህ ምስኪን የሆነችበት ምክንያት በምን ምክንያት ነው ይላታል። አይኒ በምንም ምክንያት አይደለም አባዬ፣ ስለዚህ ጉዳይ አትጠይቀኝ እኮ ብያሃለሁ፣ ለምንድን ነው የምትጠይቀኝ? ይሄ ልጅ ለምንድን ነው የመጣ? ምኗ ነው? የማንኛው ጓደኛ ነው? አቶ ላይኩን የማያውቀው የወይዘሮ ዝናሽ ጓደኛ አላት እንደ የሞተ ይላታል ማለት ነው። አባዬ እሱንማ እኔ ምን አውቃለሁ? አቶ ላይ ኩንና ኑሃሚን አዲስ ቤት ተገዝቶላቸው ወጥተዋል ማለት ነው። ልብሳ ለተጠቀለል ወደ ክላስ ስትገባ ማንን ታገኘዋለሽ? የወይዘሮ ዝናሽ ልጅ የወይዘሮ ዝናሽ ልጅ ደግሞ አዩብኔ ጣለው ከናሆሜ ላይ ነው። ናሆሜ ደግሞ ውጣልኝ ልብሴና የአባቴ ክላስ ነው ልብስ ልንጠቀልን ነው ልንወጣ ነው ትለዋለች። የወይዘሮ ዝናሽ ልጅም እኔ ልመጣ ስል ነው እንዴ የወጣ የምትወጩ ለምን አዲስ እንግዳት ታለማም ጅም እንዴ ምንም ቢሆን እኮ በህይወት የደረስኩልሽ እኔ የራስሽን ልታጠፊ ነበረ አላት። እና እኔ ከአንተ እስከምትመጣ አንተ እዚህ እስከምትን ለማመድኮ ቼ ማለት ግዴታ አለብኝ ወይንስ ሁለቷ መሆኑ ነው ይላል። ሁለቷ መሆኑን ማ አንድ ቀን ሲገባሽ ራስሽ ይቅርታ እንደምትጠይቅኝና እንደምታመሰገኘኝ አልጠራጠርም ይላታል። ማ እንደዛ እየተባባሉ እያለ ወይዘሮ ዝናሽ ትመጣለች። እንዴ ከዚህ በፊት ትተዋወቃላችሁ? እንዲ ፍላፍላፍ ገጥማችሁ እኮ እያወራችሁ ነው ስትለው፣ አይ ከዚህ በፊት ራሷ ልታጠፋ ስትል ደርሼላት ነው ይላታል ማለት ነው። ከዛ እንደዛ እየተባባሉ እያለ እፍ አሁን ትንሽ ቀን ትወጣና ትወጣለህ፣ ትንሽ ቀን ትቆይና ትወጣለህ ትለዋለች። እማዬ ከዚህ በኋላ ከእናቴ ቤት የትም አልንቀሳቀስም ይላታል። ለምንድን ነው ማትንቀሳቀሰው በምን ምክንያት ነው ማትንቀሳቀሰው ስትለው፣ እኔ ህይወቴን አትበትብጠው፣ በሰላም እየኖርኩ ነው ትለዋለች ማለት ነው። ሰላም ውድና የተከበራችሁ የኤልሲ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ሳልላችሁ ነው እንግዲህ ወደ ገደለው የገባሁት። ይህን ቪዲዮ ላይክና ሽር ሰብስክራይብ እያደረጋችሁ ቤተሰቡ ሁኑ፣ አበረታቱ። የማሮች የውዶች የፍቅሮች እወዳቸዋለሁ። ወደ ቪዲዮ እዛ እንደዛ እያላት እያለ ኒኤሚን ትመጣለች። ኒኤሚን ትመጣና እማዬ ግን መሆንነሽ ነው ልክ አይደለሽ ምናምን ትላታለች ማለት ነው። ከዛ ምንም አልሆንኩም ልጄ እያለች እያለ የወይዘሮ ዝናሽ ልጅ ወንድየው ዳግም ይመጣል ማለት ነው። ከዛ ሰላም ኒኤሚን እባላለሁ ትልና ትሻፍድበታለች ማለት ነው። የተሻፋደም ደግሞ ባገኘችው ነው እንደ የምትሻፍደው ጉድ እኮ ነው። ከዛም በኋላ ነው ወይዘሮ ዝናሽ በደበቀችው ጉድ ውስጥ በደበቀችው ሚስጥር ውስጥ ኒኤሚንና ዳኒ ዳግም ይፋቀራሉ ማለት ነው። ምክንያቱም እሷ ጉዱን አታቅም። እሱ ግን ይሽላት አይላት አላቅም። ዳግም ግን እነ ኒኤሚን አፍቅረዋለች። የምር ማለት እንዴት አባቱ ነው የጓደኛች ልጅ ግን የሚያምረው ምናምን ብላ ልግግ ብላበታለች። አስተያየትሽ የተሻለ አማረኝም። ይሄ እንደ አብርሃም እንዳይመስልሽ፣ ይሄ በጣም ከባድ ልጅ ነው። ከፈለግ ሰራተኛን ጠይቅያትልና ወደ ውስጥ ትገባለች። ሰራተኛዋ ለራሷ አፍቅረዋለች። ለምንድነው ሁሉም ሰው የመጣ ሁሉ ነዋሜን ነዋሜን የሚለው እንዴ? ሁሉም ሰው ነው ኒኤሚን ነው ኒኤሚን ነው እንዴ የሚለው፣ እኛንስ መቼ ነው የምታስተውሉን ምናምን ትላለች ማለት ነው። ከዛ በኋላ እንዴ ቅርታ ምን እየሆንሽ ነው? ምን እየሆንሽ ነው ይላታል ማለት ነው። እንደ በጣም እኮ ነው፣ በጣም እኮ ነው እንደ እንትን ምን። ኧረ በጣም ሰው ክፉ ነው። እግዚአብሔርን ሰው ክፉ ነው በጣም አንቺ ልጅ አስተያየት ይሻል አማረኝም ብላ እንደሄደሽ፣ አቶ ላይ እኮ ወይዘሮ ዝናሽን ይፈልጋታል ማለት ነው። ወይዘሮ ዝናሽን ደግሞ ፈልጎ ፈልጎ ክላስ ውስጥ አገኛታል። እንዴ እዛ ጋር እየፈለግኩሽ እዚህ ጋር ነሽ እንዴ ምንሽ ነው? ጨንቆሻል፣ ልክ አይደለሽም ምናምን ይላታል ማለት ነው። ከዛ በኋላ አቶ ላይ እኮ እዚህ ነኝ ያለሁት፣ ምንሽ ነው ምነው? ምነው ሲላት፣ ምንም አልኩም አቶ ላይ እኮ ምነው ትለዋለች። ይሄ የጓደኛዬ ልጅ አልሽን እንትን ቤቱን ገዛህላቸው አይደለ፣ እኛን ማስፈቀደ ይመለከትሻል አይመለከትሽም የፈለኩትን ብገዛላቸው አንቺ አይመለከትሽም፣ ይላታል ማለት ነው። ለምንድን ድን ነው የማይመለከተኝ አይመለከትሽም? ትላለች። ጭራሽ እኮ እኛን ተተህናል፣ ትለዋለች። የፈለኩትን የማረግ መብት አለኝ አንቺ እሱን አይመለከትሽም። ይልቁንስ ይሄ ጓደኛዬ ልጅ ነው ያልሺው ከምን ከያት ከየት እንደመጣ ነው ይልና ያፋጣታል ማለት ነው። ከዛ በኋላ ተለይቁን፣ የጓደኛዬ ልጅ ነው አልኩ የጓደኛዬ ልጅ ነው እና እናቱም ሞታለች ገጠር ነበር የሚኖረው። አሁን አጋጣሚ እኔም ብሎ መቶ ነው ትላለች። ያወቀ ጊዜ ግን አቤት፣ ያወቀ ጊዜ ግን ያወቀ ጊዜ ግን እሱ ማለት ነው። ያወቀ ጊዜ ደግሞም ያውቃል። ምክንያቱም እንዴት መሰላችሁ የሚያውቀው አቶ ላይ ይኩን የኒኤሚን የኒኤሚን ኒኤሚንና ዳግም ይፋቀራሉ። እየተፋቀሩ እሷ በጭንቀት ስትሙት ተደብቆ ይሰልላታል። ማንን? ዝናሽን ዝናሽን ሰላይ ያበጅላት ተይና ይችል ከእኔ የደበቀችው ነገር ቢኖር ነው፣ በዚህ ደረጃ ውስጧ ተወጥሮ ያለው እኔ የደበቀችው ነገር አለ ይልና ሰላይ ሲያስረጅላት፣ ያኔ ሰላይ ሲቀጥር እሷ ብቻዋን በቃ እየተተከተከች እንዳለቀ ጨርቅ ስራዋ ሳፍሯት፣ በናዋሜ ላይ ስትመጻደቅ የነበረችው የእሱ ልጅ ልጇ እንደሆነ ታውቃለች። እና መጀመሪያ ላይ እንደነገርኳቸው ይሄ ልጅ ግን ለምን ደበቅሽኝ ብሎ በቃ ወይዘሮ ዝናሽ ጋር ይባረራሉ። ግን የሚያስታርቃቸው አቶ ተሰማ ነው እንደዛ ስታንገላታው እንደዛ ስታሰቃየው እንደዛ እንትን ስትለው የነበረውን ነገር ሁሉ ሄዳ ነው አቶ ተሰማን እባክህ ስህተቴ ነው አውቃለው ያንተ ልጅስ አርግዛ የለ እንዴ በወጣትነቷ ይሆናል ብላኮ ነው የገባችበት ፈልገው አይደለም ሶ ስለዚህ ኔ በጦ በወጣትነቴ የተፈጠረብኝ ነገር ነው እና ባክን ከባለቤቴ ጋር አስታርቀኝ ትለውና ሌላ ሰው እንዲሰማ አልፈልግም ጉዳችን እንዲወጣ አልፈልግም ግን እባክህን አስታርቀይ ትለዋለች ማለት ነው አቶ ተሳማን ተሄድና ወይዘሮ ዝናሽ ተረጋጊ፣ እኔ ማድረግ ያለብኝን ነገር ሁሉ አደርጋለሁ። ግን ለምን ደበቅሽው? ይሄ እኮ ህይወት ነው፣ እንደዚህ ነው እያለ ደግሞ አቶ ላይኩን ያጽናናታል ማለት ነው አቶ ተሰማ ማለት ነው። እንደዚ ያጽናናታል ማለት ነው አቶ ላይኩን ግን በጣም ተናዶ ለካ፣ ካልደረሰበት ሰው እንደዚህ አይሆንም። እንዴት እንዴት ልጅን የሚያክል የልጄ ወንድም ነው። የልጄ ወንድሞች ነው። የልጆቼ ወንድም ነው። ለምን እንደዚህ ታደርገኛለች? ተሰማ አስበው ከዋለ ይሄ ልጅ እኮ ኒኤሚን እኮ ባለጌ ናት። ኒኤሚን በጣም ነው እኮ ወንድ የምትወደው አሁን ልጁን እሺ አፍቅረዋለች፣ ምን ሊሆን ነው። ከዛም ወንድሟ እንደሆነ ስታውቅ ደግሞ ኒኤሚን በጣም ትናደዳለች። በስም በጣም በጣም ነው የምትናደደው ማለት ነው። ወንድሟ እንደሆነ ስታቅ ከእንዲ ውርር ነው የምትለው። በቃ ርር እንዴት እንዴት እኔ እኮ ፍቅር ይዞኛል አፍቅረዋለሁ ምናምን ትላለች። እሷ እየተጀረቀሱ ሹፌሬ እንዲሆን ፈልጋለው እኛ ቤት እንዲሰራ ፈልጋለው ትላታለች። እናቴቱ ነው ወይዘሮ ዝናሽን ታጨናንቃታለች። ውቱ ጣሌ ቱ ጣሌ ብላ ያባረረቻት ልጅ ይህን ይህ እሷ ጋር ሆናላት ቢሆን ኑሮ በሀሳብም በአንዳንድ ነገሮችም ገመናዋን ትሸክፍላት ነበርም ኑሃሜ ማለት ነው ኑሃሜ ትሸክፍላን ነበር፣ ግን እሷን ጤርን ጤር እያለች አባረረችና አሁን እንዴት አርጋ ጭንቁን ተቻለው። እና ደግሞ አቶ ተሰማ ምናላት ኑሃሜን፣ እንዴ ያንን ልጅ ከእነ እንትና ቤት የገባሽ የገባው ልጅ እንዴት ነው ያወቅሽው? የት ነው የምታውቂው? ሲላት እኔም እኮ እንዴት እንደመጣ ገርሞኝ ነው እኔንማ አሞኝ የመድሀኒት ልውስጥ ልውጥ ስል እሱ ነው ያዳንኛ የተረፈኝ ትለዋለች። እንዴ ደግሞ ከምንድን ነው ያዳነሽ? ሲላት አባ አንተ እኮ ስትቆጣኝ በጣም ተሰምቶኝ በጣም ተናድጄ ከወዲ ውስጥ ያለው ልጅ ላወጠው ነበረ። ግን እኮ ኗሚ ልጅ የላትም፣ የምር ኗሚን መስሏት ነው እንጂ ልጅ የላትም። ብትመረመር ልጅ የላትም፣ እርጉዝ አይደለችም። እዛ ሲላት ከዛ መድሃኒቱ ሂጄ ልውጥ ስል ነው እሱ ነው ያዳነኝ። የት ነው ያዳነኝ ሲላት አንዳንዴ ሲከፋኝ ሂጄ የምቀመጥባት ቦታ አለች እና እዛ ጋር ሂጄ ስቀመጥ እሱም አጋጣሚ በዛ ያለፈ ነበረ፣ መድሃኒቱን ቀምቶ አዳነኝ ትለዋለች። ለመሆኑ ያነ አብርሃም የሚባያባሏል ማለት ነው የልጅ አባት ነው የተባለውን እሱ ያገኝሻል፣ ምናምን ሲላት፣ እኔ እሱም ማግኘት አልፈልግም፣ ከዚህ በኋላ አብርሃምን ማግኘት አልፈልግም ትለዋለች። ታይ ልጄ ምንም ቢሆን ልጅ ተፈጥሯል ሲላት፣ ምንም ቢሆን አባዬ እዚህ ሁሉ ድረስ እንድገባ ና ይህን ሁሉ ሕይወቴ እንዲመሰቃቅል ያደረገኝ እሱ ነው እና እኔ እሱም በአይኔ የማይሆን በምንም ማየት አልፈልግም ትልና ምር ትልበታለች ማለት ነው። በጣም ያሳዝናል። እውነት ለመናገር በጣም የኔ እናት እዛም በኋላ እሷ እንደዛ ተደና ሙቼ ነበር ትለዋለች። እንዴት ይህን ነገር ታስብ ያለሽ ልጅ ለምን ታስብ ያለሽ? ከዚህ በኋላ አንድም ነገር እንዳታስቢ አንድም ነገር እንዳትጸጸች ይላታል ማለት ነው። አባቷ በጣም ነው የሚያሳዝነው አባቷ ተጸጸቷል። ሆነን ለመናገር እና ለማንኛውም ግን አቶ ተሰማ ልጅወትን ቢያስመረምሯት እና ና እርጉዝ መሆኗን እና አለመሆኗን ቢያረጋግጡ እንደኔ እንደኔ እርጉዝ እንዳልሆነች ነው የምነግርዎት ምክንያቱም ምግብ ስለማትበላ ያንተን፣ እሱን ስለምትወዱት ተሰማባቷን ስለምትወድ የእሱ የእሱ በሽታ ለእሷ ጭንቀት ስለሆነባት በዛም ምግብ ስለማትበላ ጨጓራ በሽታ ሟት እንጂ እሱን እንትን ለማለት ፈልጋ ምናምን አይደለምና በተቻለ በተቻለውት መጠን አክም ቤት ወስደው እርግጠኛ ለማርገዟ ቢያረጋግጡና ያለውን ነገር እውነታ ቢያውቁ ወይዘሮ ዝናሽም ደግሞ ነዋሜን እንደ ጓደኛ አድርገሽ እንደ ሀሳብ ስመክረሽ ነዋሜን እንደ ጓደኛ አድርገሽ ያለውን ነገር ብትደብቅልሽ እና እንዲያውም ለእኔ ሜን ይህ ልጅ ለእኔ የልጅ አባት ነው ብላ ብትዋሽልሽ እንዲሁ እሱም አይሆንም እንዲሁም ምክንያት እንዲሁም ምንም አይሆንም። ግን ዙሮ ዙሮ ለኒኤሚን ለውሽ ደብቀሽ ልጄ ነሽ የሴት ልጅ ነሽ ችግሬን ተረጂኝ እንደዚህ እንደዚህ ተፈጥሮብኝ ነው ይሄ ወንድምሽ ነው ብለሽ ብትነግራት ከመጀመሪያ ከማፍቀሯ በፊት ልጁ ጋር ሌላ ነገር ውስጥ ከመሆኑ በፊት እሱም ደግሞ እንግዲህ ወንድሜን አስተዋውቂኝ እያላት ነው። ወንድሜን ማወቅ ፈልጋለሁ አሳውቂ ወንድሜ የት ነው ያለው እያለ እንግዲህ ወይዘሮ ዝናሽን እያጣደፋት ነው። ይገርማል። ዳግም እባክህ እረፍ፣ እባክህ ሕይወቴን አትበጥብጠው፣ የሞቀ ቤቴን አታፍርሰው። ለምንድን ነው እንደዚህ የምታደርገው? አባትህ በዛ ዛት በዛ ዘመን እንደዛ አሰቃይቶኝ አንተም ደሞ መጠኔን ታሰቃየኛለህ፣ ትለዋለች። እኔ እኮ እናቴ ብዬ ነው የመጣው። የናቴ ቅፈልጌ የናቴ ጉርሻ ፈልጌ ነው የመጣው። እናቴ እንግዲህ እኔ እንኳን የጓደኛዬ ልጅ ነው ብለሽ ስትናገሪ ምንም ማላይ አላልኩሽም። ተይ እንጂ ምና